አልተማርክም ያሉት እኮ ማማዝናሽ፣ እውነታቸውን እኮ ነው እንዴ። ስንት ያልተማረ ሰው አለ መሰላችሁ? ልክ እንደ ዳኒ አይነቱና የሆነ ነገር ይሸርተና ወዲያው ኤዲት አድርገዋል። ባለፈው ብሮኬን እገልሃለው ብሎ ይሸረተና ወዲያውኑ እንትን አደረገው ኤዲት አደረገው ማለት ነው፣ ሌላ ቀይረው። ዛሬ ደግሞ ሀይሚን ዲክ መቴ ብሎ ሸረተና ከዛ ደግሞ ወዲያው ኤዲት አድርገው በራስ መተማመን ማን ነው ቢሉኝ እኔ አንቺን ነበረ የማመጣው ነው አንቺን ነው የምወስደው ብሎ ምናምን ሸረተናው ነው። አሽቃባጭ ዳኒ እንደው አሽቃብጠ አሽቃብጠ ትቀራለ እንጂ ምንም አታመጣም። ሀይሚና ብርኬ ነገ ታርቀው ታያቸዋለ። ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ዳኒ ምንም ሳያወራ ምንም ማለት መክሰሱ ምናምን ምንተውትና ማለት ነው። በድርጊቱ ሀይሚና ብርኬ ለመለየት እንዴት እንደሚሞክር እያያችሁ ነው። አሁን የሰውን ፍቅረኛ ድክመቴ ምን አስባለው? ሀይሚ፣ ብሩኬ እንደሆነች አውቃል። እንዴት ቢደፋፈር ነው? እንዴት ቢንቅ ነው? እንዴት ነው ድክመቴ የእሱ ድክመቴ የሆነችው? ከመቼ ወዲህ ነው? እንኳን ለእሱ አይደለም ለሶሲ አልሆነ። ቤተሰብ ልልክ፣ ሽማግሌ ልልክ እያለ ሲያሽቃብጥ እንዳልነበር። አሽቃባጭ ከሶሲ ጋር መለየት ከፈለግክ እኮ ግዴታ ብሩኬንም ሀይሚንም ምክንያት ማድረግ አይጠበቅብህም። ካልፈለግ ካልፈለግክም ነው ደግሞ የሴት ተምንድን ነው የሚባለው? ቁጭ ብለህ ትጦራለህ እንዴ? ትናንትና ሶሲ ምንድን ነው ስታወራ የነበረው? እኔ ስንት ነገር አድርጌልህ እያለች ነበር። እና ምንድን ነው ያደረገችልህ ዳኒ? እና ዳኒ አርፈህ ብትቀመጥ ጥሩ ነው። ከዛው አትደካከምብን፣ ድክመቴ ምናምን። ትናንት ጸጉሯን መንካት ሳያንክስ ደግሞ ዛሬ ድክመቴ እያለ መጣን ነው ዳኒ። በቃ አሪፍ፣ ሲበዛ ፋራ ይናፍቃል። ሆነብን እኮ ቤተሰብ